በ2017 በጀት አመት፣ በበርካታ ችግሮች ውስጥ ሆነን የሰራናቸው ስራዎች ምንድናቸው ነው? አንደኛ በሁሉም ቡድኖች ወይም ሂደቶች ያቀርናቸው እቅዶች በስኬታማነት መፈጸም የቻልንበት አመት ነው ብሎ መውሰድ ይቻላል። ሁለተኛው ደግሞ በቅር ከያዝናቸው የመልካም አስተዳደር ችግሮች ውስጥ አብዛኛውን መፍታት የቻልንበት አመት ነበር ብሎ መውሰድ ይቻላል። እነዚህን በዝርዝር ለማየት ያክል በተለይ አንደኛ በ2017 በጀት አመት ከሰራናቸው መደበኛ ስራዎች ውስጥ ዋና ዋናዎቹ የምንላቸው የመጀመሪያው ከመጠጥ ውሃ አቅርቦት ቡድን አኳያ የተሰራው ስራ ነው። ምንድን ነው እንግዲህ ይሄ እንደሚታወቀው መጠጥ ውሃ አቅርቦት ዋና ስራው የአዲስ የመጠጥ ውሃ ግንባታ ማካሄድ ስለሆነ አዲስ የመጠጥ ውሃ ግንባታ ማካሄድ ወይም ማጠናቀቅ በእቅድ በተለይ በአመቱ እቅድ የያዝነው ስምንት ነው። አፈጻጸማችን አስር የውሃ ተቋም የቅዳችንን 125% መፈጸም የቻልንበት ሁኔታ ነው ያለው ማለት ነው። እንግዲህ ይህን ተቋም ስንሰራ በተለይ አስሩ ሶስት እጅ ጉድጓድ፣ ሰባት የማስፋፊያ ስራ እየሰራንበት ሁኔታ አለ ማለት ነው። በተለይ እነዚህን ግንባታዎች እየሰራንባቸው ቀበሌዎች 09 ሆሮ፣ 025 አረሪት፣ 02 ወይም ደግሞ 018 ጊራና፣ 036 አብዮት ፍሬ፣ 033 ዋጩ እና 05 ወይዱ የሚባሉ ቀበሌዎች ላይ ነው እየሰራ ነው ማለት ነው። የበጀት ምንጫችንን በተመለከተ እነዚህን ስራዎች ስንሰራ በቅንጅት የተሰራ ስራ ነው ማለት ነው። በተለይ በወርልድ ቪዥን፣ በዩኤንዲፒ፣ በዊያክሽን፣ በመካነ ኢየሱስ፣ በወረዳው እና በህብረተሰብ ተሳትፎ ቅንጅታዊ ስራ እየተሰራ ስራ ነው ተብሎ ይወሰዳል ማለት ነው። እንግዲህ ለስራው ወይም ለግንባታው ለነዚህ አስር ግንባታዎች የወጣ ወጪ ሰባት ሚሊዮን 182098 ብር ከ87 ሳንቲም ወጪ ተደርጎበታል ማለት ነው። እንግዲህ ግንባታው በመገንባቱ ያስጠቀመው ማህበረሰብ ክፍል 3729 የሚሆን የማህበረሰብ ክፍል ማስጠቀም ችለናል ማለት ነው። ይህን በመስራታችን የውሃ ሽፋናችን በተመለከተም በ2016 ዓ.ም 66.71 ፐርሰንት ከነበረበት 2.81% በመጨመር በ2017 ዓ.ም ምረት 69.52% ማድረስ ችለናል ማለት ነው። እንግዲህ ይሄ በአመቱ ያቀርነው እቅድ በተገቢው መንገድ ማሳካት ችለናል ከዚህ ዘርፍ አኳያ ማለት ነው። ሁለተኛው ዘርፍ ከአማራጭ ኤነርጂ ቡድን አኳያ የተሰራው ስራ ነው። በተለይ ከዚህ ቡድን አኳያ ዋና ስራው የባዮጋዝ ግንባታ ማካሄድ ነው። እንግዲህ ከፍተኛ እቅድ ነው በአመቱ የያዝነው፣ ሃያ ሁለት ነው እቅድ የያዝነው። ባዮጋዝ ግንባታ አፈጻጸማችን ሃያ ሁለት ነው። የእቅዳችንን መቶ ፐርሰንት መፈጸም ችለናል ማለት ነው። ይሄ እጅግ በጣም ጥሩ የሚባል አፈጻጸም ነው ማለት ነው። ከዚህም አኳያ በተለይ 09 በሆሮ እና 03 ገጠር ነው የተሰራው የባዮጋዝ ግንባታ ስራው ማለት ነው። የበጀት ምንጫችንንም ስንመለከት የመጀመሪያው በተለይ ወረዳው ትኩረት አድርጎ ለባዮጋዝ ግንባታ ትኩረት አድርጎ በተለይ ለሲሚንቶ ግዥ በጀት ስለፈቀደልን የወረዳው በጀት እዚህ ላይ አስተዋጽኦ አለው ማለት ነው። በተለይ ስሚንቶ ገዝተናል ማለት ነው። በክልል በጀት የእጅ ዋጋና የመገጣጠሚያ በክልል በጀት ስራ ላይ እየዋለ ነው ማለት ነው። ሌላው በመካነ ኢየሱስ በተለይ ቀሪ የግንባታ አቅዳችንን ለማሳካት በወረዳ የገዛ ነው፣ ሲሚንቶ አልቆብን ስለነበር በተለይ 11 የሚሆኑ ባዮጋዞችን ለመገንባት መካነ ኢየሱስ የሲሚንቶ ግዢ አድርጎልናል ማለት ነው። ሌላው በህብረተሰብ ተሳትፎ ነው። በተለይ ባዮጋዝ ስራ ላይ ልዩ የሚያደርገው በተለይ የህብረተሰብ ተሳትፎ ቁፋሮና አሸዋ በማህበረሰቡ ወይም በግለሰቡ ነው የሚሸፈነው ማለት ነው። ስለዚህ የበጀት ምንጫችን አሁንም እንደመጠጥ ውሃ ስራው በቅንጅት የተሰራ ዘርፍ ነው ማለት ነው። በዚህ ዘርፍ አንድ ነባር ኢንተርፕራይዝ ወደ ሰባት አባላት ያሉት ወጣቶችን የስራ እድል ፈጥሮልናል በዚሁ ማለት ነው። ከዚሁ ከአማራጭ ኢነርጂ ቡድን አኳያ ሁለተኛው ዘርፍ የተሻሻሉ ማገዶ ቆጣቢ ምድጃ ምርትና ስርጭት ነው። ይህም በቅር ደረጃ እንደ 1500 ይዘን 2029 የቅዳችንን 135 ፐርሰንት ፈጽመናል ከዚህም ዘርፍ አኳያ በተለይ በዚህ ዘርፍ ልቅ የሆነ የደን ጭፍጨፋን ለመቀነስ ጥረት እየተደረገ ነው ማለት ነው ስለዚህ እዚህም ዘርፍ አኳያ ጥሩ የሚባል አፈጻጸም ነው ያለው ማለት ነው ሶስተኛው ከውሃ ሀብት አያያዝና አጠቃቀም ቡድን አኳያ የተሰራው ስራ ምንድን ነው ነው እንግዲህ እዚህ ጋር በተለይ ውሃ መገንባት ቀላል ነው ከባዱ ማስተዳደሩ ነው ከማስተዳደር የማስተዳደር ስራውን የሚሰራው ደግሞ ይሄ ቡድን ነውና በተለይ የተበላሹ የውሃ ተቋማቶችን በመጠገን የብልሽት ምጣኔን መቀነስ፣ መካከለኛና ከባድ ጥገናን በቅር 120 ተቋም ነው የያዝ ነው። ድግግሞችን ጨምሮ ክንውን 128 የውሃ ተቋምን ጠግነናል። በድግግሞሽ ማለት ነው 17 ማለት ነው። ይህም የሚያሳየው የብልሽት ምጣኔንም በ2016 8.5 ፐርሰንት የነበረውን በ2017 ወደ 6.5 ፐርሰንት መቀነስ ችለናል ማለት ነው። የውሃ ሕክምና ስራም ስንወስድ 215 የውሃ ተቋምን ሙሉ በሙሉ ያከምንበት በተለይ በሩብ ዓመት አንድ ጊዜ እነዚህን ተቋማት ያከምንበት ሁኔታ ነው ያለው ማለት ነው። በተለይ አንዱ ፈታኝ ስራ ከዚህ ሂደት አኳያ ከወቅቱም ጋር በተያያዘ ችግር ሆኖብን የነበረው ነባር የውሃ ተቋማትን ማጠናከርና ማስቆጠብ በቅድ 150 የውሃ ተቋምን ይዘን 214 የሚሆን ተቋም እንዲቆጥቡ አድርገናል ማለት ነው። ይሄ እጅግ በጣም ችግር ነው። ሂዶ ያስተሳሰብ ስራ ስሩብኝ ይላል ኮሚቴ ማወያየት ይጠይቃል ማህበረሰብ ማወያየት ይጠይቃል። ይሄ ስራ ተሰርቶ 214 የውሃ ተቋም ማስቆጠብ ችለናል። የዕቅዳችንን 142% ማሳካት ችለናል ማለት ነው። ይሄ ጥሩ የሚባል አፈጻጸም ነው ማለት ነው። ሌላው በተለይ ከህብረተሰባችን አኳያ የተሻገር ነው። በጥገና ስራ ወቅት በጉልበት በገንዘብ መዋጮ እና በቁሳቁስ የህብረተሰብ ተሳትፎን ማሳደግ ይችለናል ማለት ነው። በተለይ በዕቅድ 1,345,000 ብር በዚህ ይዘን 1,524,795 ብር በጥገና ስራ ብቻ የህብረተሰብ ተሳትፎን ማሳተፍ ችለናል ማለት ነው። ይህም የቅዳችንን የቅሪያችንን 113% መፈጸም ችለናል ማለት ነው።